ሰላም ጠና ስትልን፣ ክብራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም ርዕሶችን ነው። ፍትህ በሌለበት የፍትህ ሹመት ተሰጠ። ከንቲባው ጥፋተኛ ተብለዋል። የሸዋ ፋኖ በአውራ ጎዳና መራቤቴ ታላቅ ጀብዱ ፈጸሙ ታሪክም ሰሩ። በራያ አላማጣ የሃይማኖት አባቶች በግፍ ተጨፈጨፉ። በኦሮሚያ የስራ ማቆም አድማ ተደረገ። ኤርትራ ግዙፍ ጦሯን አንቀሳቀሰች። ቻይና አሜሪካ አላርፍ ካለች ለጦርነት ዝግጁ ነኝ ስትል ገለጠች። አሁን ወደ ዝርዝሩ እንሄዳለን። አብራችሁ ቆዩ። ሸዋ የአማራ ፋኖ በሸዋ ምንጃር ሸንኮራ ወረዳ አውራ ጎዳና ቀበሌን ለኦሮሚያ ክልል አሳልፎ ለመስጠት ሲንቀሳቀስ በነበረው የኦሮሚያ ክልል ልዩ ኃይል ላይ በተወሰደ ከፍተኛ እርምጃ ሞትና ቁስለኛ ተደረገ። ፋኖ ትግሉን አጠናክሮ ቀጥሎበታል። ከዚህ በኋላ ማንም እየመጣ በአማራ ክልል እንደፈለገ መሆን አይችልም ነው ያሉት ፋኖቹ። የፍጥነት መንገድ እንሰራለን በሚል ሳቤ ነው የብልጽግና የተቀረባበረ ሴራ። አውራ ጎዳና ቀበሌ የሚኖሩ አማራዎችን በማፈናቀል የተጠመደው የኦሮሚያ ፖሊስ ልዩ ኃይል ከካቲታ 7 2017 ከጠዋቱ 12 ሰዓት ገደማ ጋሜና ጉቢሳ አካባቢዎች ላይ ለመንቀሳቀስ የልምደውን ስርቆትና ዝርፊያ ለመፈጸም ሲንቀሳቀስ ባይበገሬዎቹ የንብልባል ብርግዴ ፋኖ አባላቶች በተሰነዘረበት መብረቃዊ ጥቃት በርካታ ሙትና ቁስለኛ ተሸክሞ ከመመለሱም በላይ ከፍተኛ ቁጥር ያለው ክላርሽኮፕ መሳሪያና ተተኳሽ በፋኖች መግባቱ ታውቋል። የአማራ ፋኖ በሸዋ ከስም ክፍለ ጦር እንበልባል ብርጌድ አውራ ጎዳና ሻለቃ በተስፋፋው ወራሪ ኃይል ላይ ከፍተኛ የተጠናከረ የማጥቃት እርምጃ መውሰዱ ነው የተገለጸው። ከዚህ ቀደም በአማራ ክልል እየፈለጉ እንደመጡ የሚጨፍሩባት ሊሆን አይገባም ነው ያሉት ፋኖቹ። በተለይም በተጠናከረ የማጥቃት ኦፕሬሽን በርካታ የኦሮሚያ ልዩ ኃይልና ፖሊስ እስከ ወዳኛው እርምጃ የተወሰደባቸው መሆኑ የተገለጸው፣ በምንም ጉዳይ ላይ ከዚህ በኋላ ወደ ኋላ የሚያስመልሰን አንድም ነገር የለም ብለዋል። ፋኖቹ ከምንጃር ሸንኮራ መዲና አርርቲ ከተማ በመነሳት ነው ወደ መልካ አካባቢ እንዲሁም በሞጆ ከተማ በመነሳት ወደ አውራ ጎዳና በማምራት ታንክን ጨምሮ አሉ በተባሉ ከባባድ መሳሪያዎች ፋኖን ለመክበብ የተደረገው ቀበጤ ተስፋ ሙከራ በነበልባል ብርጌድ ፋኖቹ አይበገሬነት፣ አማራዊ ስለንቦናና ከፍተኛ ቁጥር ያለው የአገዛዙ ታጣቂ ቡድን ላይ እርምጃ መወሰዱ የተገለጸው። በተደጋጋሚ ጊዜያቶች ይህን ጉዳይ በተመለከተ ኦሮሚያ ክልል ሆነ ከመከላከያ ኃይል ለማግኘት ያደረግነው ጥረት ውጤት አላገኘም። ይህ በእንዲህ እንዳለ በራያ አላማጣ የድጓ መምህራን አባትና የአብነት ተማሪዎችን በግፍ መጨፍጨፋቸው ታወቀ። ራያ አላማጣ ጥሙጋ ኪዳን ብረት የድጓ መምህር የሆኑትን መርጌታ ገብረ ምድንና በርካታ የአብነት ተማሪዎችን ነው። ከትላንትና ጀምሮ ሌሊት ላይ ከ10 ሰዓት ጀምሮ እስከ 11 አካባቢ በ ሰራዊቱ ከፍተኛ ግፍና ጨፍጨፋ የተፈጸመባቸው የሃይማኖት አባት ጭምር ሳይቀሩ እርምጃ ተወስዶባቸዋል። የራያ አላማጣ ሙጋ ከተማ ኪዳነ ብረት ደብረ ድጓ መምህር የሆኑት መርጌታ ገብረ ምድን ናቸው። የአብነት ተማሪዎች የሚሆኑት ዕድሜያቸው ከአስር እስከ አራት ዓመት የሚሆኑት ታዳጊዎች ቦታው ላይ ሰፍሮ በሚገኘው የአብይ አህመድ ሰራዊት በውል ባልታወቀ ሁኔታ ንጋት አስር ሰዓት ጀምሮ ከቦ የጨፈጨፋቸው መርጌታ ገብረ መድን እና ታዳጊዎቹን ጨምሮ አራት የሰው የተሰው ሲሆን አራት ታዳጊዎችን በከባድ ሁኔታ ቆስለው በመከላከያ ጠጭነው ነው ወደ አላማጣ ሆስፒታል መወሰዳቸው ታውቋል። በሕክምና ላይ ይገኛሉ። የተረፉትም የአብነት ተማሪዎች አካባቢውን ለቀው እስካሁን የት እንደደረሱ የማይታወቅ ሲሆን፣ ይህ ሁኔታ የጥቃቱ አንደኛዋና አላማ ከሞት ባሻገር የት እንዲበታተኑ እንደሆነ ነው ይህ የተደረገው ተብሏል። ይህን ጭፍጨፋ የመራው ብሎም ትእዛዝም የሰጠው ቀጠናው ላይ ከራዲያ ራጆች ጋር ግፍ እየፈጸመ ያለው ራያ አላማጣ ሰፍሮ የሚገኘው ኮማንዶ ክፍለ ጦር አሃዱ አዛዥ የሆኑት እንደሆነ ታውቋል። ስለሆነም ከትላንትና ከደብረ ኤልያስ በርካታ ሀገሪቱን አካባቢዎች ዛሬም በራያ አላማጣ ትላልቅ አባቶች ጭምር ሳይቀሩ የአብነት ተማሪዎች ላይ ኢላማ ያደረገ ብልጽግና ምር ጥቃት የሚመለከተው አካላት በፍርሃት ቆፈን ውስጥ የሆነውን ጭፍጨፋ ዛሬም አጠናክሮ መቀጠሉ ነው የገለጸው። ይህንን ታዲያ በተመለከተ የአማራ ፋኖች አሁንም እርምጃችንን አጠናክረን እንቀጥላለን፣ በሃይማኖት አባቶች ላይ የተወሰደውንም እርምጃ በዝምታ አናልፈውም ሲሉ ነው የገለጹት። የአማራ ፋኖ በጎጃም ራ ቢተወደድ መንገሻ አቲከም አምስተኛ ክፍለ ጦርም አርዛው ዳሞት ብርጌድ ከፋኖ ጅጋ ወደ ማክሰኝት ቀጠና የተንቀሳቀሰን የመከላከያ ኃይል ላይ ላይ ነው። ማክሰኝት ተራራማ ቦታዎች ላይ በብርጌዱ ዘመቻ መሪ ፋኖ ደመላሽ መሪነት ሻለቃ ጅጋ፣ ሻለቃ በጥምረት በትላንትናው ዕለት ባደረጉት ከፍተኛ ትንቅንቅ ትልልቅ ጀብዶችን በመፈጸም በራስ ደረሰው ሻለቃ ከፍተኛ ኃይል እርምጃ የተወሰደባቸው ብሬኖችን ክላንሽኮፕ መሳሪያዎችን በጅጋ ሻለቃ አስር በላይ ክላንሽኮፖችና ከፍተኛ ቁጥር ያላቸው የጥይቶችን መማረካቸውም ተገልጿል። ከፍተኛ ተጋድሎ የሚያደርገው የአማራ ክልል አሁንም ትግሉን አጠናክሮ የቀጠለ ሲሆን፣ በተለይም በጎንደርም እንደዚሁ ከፍተኛ ተጋድሎ በማድረግ በጎንደር ቋራ ኦሜዳና አድዋ ክፍለ ከተማም በምርቅ ክፍለ ጦር በምርኮኛው ብርሃኑ ኃይል የትምራውን ወታደራዊ ኃይል ላይ እርምጃ መውሰዱም ተገልጧል። በምዕራብ ጎንደር ቋራ ወረዳ አልባሽ ብሔራዊ ፓርክን በተደረገው ውጊያ ከፍተኛ ቁጥር ያለው የመከላከያ ኃይልን እርምጃ መውሰዳቸው ነው የታወቀው። በተለይም የዘውዱ ሾው ሚዲያ በእነዚህ የጦር አውዶች ላይ የተገኘውን ጉዳይ በተመለከተ ከሌሎች አካላቶች ለማግኘት ያደረገው ጥረት ለጊዜው ያልተሳካ ያልተሳካ መሆኑን እንገልጻለን። በወርቅ ማምረት ስራ ላይ የተሰማሩ 32 አምራች ፈቃድ መሰረቱ ተገለጸ። በደቡብ ምዕራብ ኢትዮጵያ ነው። የማዕድ ዘርፉ አፈጻጸም አሳሳቢ ደረጃ ላይ በመድረሱ የክልሉ ማዕድና ኤነርጂ ልማት ኤጀንሲ ይህንን አስታውቋል። በክልሉ ከሚገኙት 58 ልዩ አነስተኛና ና 12 ባህላዊ የወርቅ አምራቾች መካከል አፈጻጸማቸው ደካማ የሆኑ ሰላሳ ሁለቱ ፈቃዳቸውን ሰርዣለሁ ሲል ገልጸዋል። ኦሮሚያ የኦሮሚያ ክልል ሸገር ከተማ መምህራን የስራ ማቆም አድማ ላይ መሆናቸው ተሰማ። በኦሮሚያ ክልል እየተደረገ ያለውን የደሞዝ ክፍያ ለአለመጨመርና ሌሎች ተጽዕኖችን በመቃወም ነው መምህራኑ አድማ የመቱት ከትላንትና ወዲያ ጀምሮ መሆኑ ነው የታወቀው። ከሮብለት ጀምሮ መምህራኖቹ አድማ መምታታቸው ተገልጿል። መምህሩ የስራ ማቆም አድማ ያደረጉትም ላቀረብ ነው የመሰረታዊ ጥቅማ ጥቅሞች ጥያቄ ምላሽ ስራ አልተሰጠን ነው ሲሉ መናገራቸው ተገልጿል። በጉዳዩ ላይ የከተማው ትምህርት ቢሮ እስካሁን በይፋ የሰጠው ምንም አይነት ማብራሪያ የለም። የቀድሞ የሐዋሳ ከንቲባ በሁለት ክሶች ጥፋተኛ ተባለ። የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋይ ቶኬ በሐዋሳ ከተማ ከፍተኛ ፍርድ ቤት በቀረበበት ሁለት ክሶች ነው ጥፋተኛ የተባለው። ፍርድ ቤቱ በእሮብ ዕለት በዋለው ችሎት በተመሳሳይ የክስ መዝገብ የከሰሱ ሌሎች አራት ተከሳሾችም ላይ እንደዚሁ የጥፋተኝነት ውሳኔም ተላልፎባቸዋል። ፍርድ ቤቱ በተከሳሾቹ ላይ ያስተላለፈው የጥፋተኝነት ውሳኔ ስልጣንን ያላግባብ በመገልገል የመንግስትን ስራ በማያመች ሁኔታ በመምራት የማይገባ ጥቅም በማግኘት ጉቦ በመቀበልና የአሰተኛ የሀሰተኛ ሰነድን በማዘጋጀት የሙስና ወንጀል። የሲዳማ ክልል አቃቢ ሕግ የቀድሞውን ከንቲባ ጨምሮ በአራት ተከሳሾች ላይ ክስ የመሰረተው ባለፈው ዓመት ሚያዚያ እንደነበረ አይዘነጋም።

አቶ ጸጋዬ ጋር በአንድ መዝገብ ከቀረቡባቸው ክሶች ውስጥ በተለይም በዝርዝር የቀረቡባቸውን የቀድሞ ከንቲባ ሚስት አባት የሆኑት አቶ ተሰማ ዳንጎሼ ይገኙበታል። የዋሳ ከተማ ኮንስትራክሽን እና ቤቶች ልማት መምሪያ ምክትል ኃላፊ የነበሩት አቶ ታሪኮ ታመንና ሌላኛውም ተከሳሽ ሲሆኑ እርሳቸው በሚመሩት ቢሮ ውስጥ ነው መሐንዲሶች የነበሩት አቶ ታፈሰ ቱነሽና አቶ ሰይፉ ደሌሳ በዚህ የክስ መዝገብ ስር ተካተዋል። የቀድሞ የቢሮ ምክትል ኃላፊና ሁለቱ መሐንዲሶች ላይ የአቃቢ ህግ ክስ ያቀረበው በከተማው ተቋምና መሰረተ ልማት ፕሮግራም ላይ ያልተገባ ጥቅም ሲያከናውሩ አግኝቻቸዋለሁ በሚል ነው። በዚሁ መሰረት ጥፋተኝነታቸው ተረጋግጧል። 28 ቢሊዮን ብር ውጪ የተደረገበት ግንባታ 28 ቢሊዮን ብር የከተማ አስተዳደሩ መግዛቱንና በስንት እንደተገዛ በይፋ ያልገለጸው ህንፃ የማዕከሉ አካል እንደሆነም ተገለጸ። አዲስ አበባ በተደጋጋሚ ጊዜያቶች የሚሰሩት ግንባታዎች ገቢያቸውና ወጪያቸው እንኳን በዝርዝር የማይታወቅ እንደሆነ ነው የተገለጸው። ለማዕከሉ ከወጣው ወጪ ውስጥ 22 ቢሊዮን ብር በላይ የሚሆነው የባለ አክሲዮኖቹ የተከፈለ ካፒታል መሆኑን የተጠቀመው በማዕከሉ ዙሪያ የሚገኙ ስድስት ህንፃዎችም ወደ አንድ ሺህ አልጋዎች ወደሚይዙ ሆቴሎች እንዲቀይሩ ይገባል የተባለ ሲሆን ሁለት ሺህ መኪኖችን ማስተናገድ የሚችል እንደሆነ ነው የተገለጠው። የኮንቨንሽን ማዕከሉ የንግድ ፈቃድ ኮንፈረንስ ቱሪዝም የሚል ሲሆን በቀጣዩ ሶስትና አራት ወራት ውስጥ አስር ተቋማቶች ሁነቶችን ለማካሄድ ወረፋ መያዙም ነው የተገለጸው። ይህንን ሁነቶች ለማካሄድ ወረፋ መያዙን የሀገር ውስጥ ጉዳይ ሚዲያዎችም ይህንን ዘግበውታል። ይሁን እንጂ በአዲስ አበባ እስካሁን ድረስ እየወጡ ያሉ ገንዘቦችን በተመለከተ በዝርዝር የሚያብራራ አካል እስካሁን አለመገኘቱም ታውቋል። ፍትህ በሌለበት የፍትህ ባለስልጣናትን ሹመት ሰጠ። የአማራ ክልል ዶክተር ደሴ ጥላሁን የአማራ ክልል የፍትህና ኢንስቲትዩት ዳይሬክተር ሆነው መሾማቸውም ታውቋል። ርዕሰ መስተዳደር አረጋ ከበደ ደሴ ጥላሁን ዶክተር የክልሉ የፍትህና የህግ ኢንስቲትዩት ዋና ዳይሬክተር እንዲሁም አቶ ሙሉጌታ አበራን ምክትል ዳይሬክተር አድርጎ ነው ሹመት የሰጣቸው በዚህ ክልል ውስጥ ምንም አይነት ፍትህ እንደሌለ እየታወቀ አሁንም ጭምር ህብረተሰቡ በስቃይ መከራ ላይ ያለ ፍትህ የተዛባበት ላይ የሹመት መቀየሩ ትርጓሜ የለውም ብለዋል። የተሰጠውን ሹመት በተመለከተ አንዳንድ የአካባቢው ነዋሪዎች አዲስ የተሾሙት ኢንስቲትዩት ዋናና ምክትል ዳይሬክተሮች ያላቸው ያካበተ ልምድ የክህሎት እና እውቀት በመጠቀም የክልሉ ፍትህ አስተዳደር ስርዓት ለማዘመን እና ለማሻሻል ለሚደረገው ሁለንተናዊ እንቅስቃሴ የበኩላቸውን አሻራ ያሳርፋሉ ተብሎ ነው የተገለጸው። የአማራ ክልል ጠቅላይ ፍርድ ቤት ተጠሪ የሆነው የአማራ ብሔራዊ ክልል የፍትህ እና የህግ ኢንስቲትዩት የክልሉ ምክር ቤት ከየካቲት አራት እስከ ሰባት ሁለት ሺ አስራ ሰባት ዓመተ ምህረት በአካሄደው ስድስተኛ ዙር አራተኛ ዓመት ዘጠነኛ መደበኛ ጉባኤ እንደገና ማቋቋሙም ታውቋል። ኢንስቲትዩቱ እንደገና ማቋቋም ብቃት ክህሎት ህይወትና መልካም ስነ ምግባር የተላበሱ የዳኝነትና የፍትህ ባለሙያዎችን የማፍራት ተልኮ አለውም ሲል ነው የገለጠው። ይሁን እንጂ በአማራ ክልል በአሁኑ ሰዓት የፍትህ መዛባትና ችግሮች የበዙበት እንደሆነ እየታወቀ የሰዎችን የሹመት መቃየር የሚያመጣው አንዳችም ለውጥ የለም ሲሉም ገልጠዋል። የሹመቱን አሰጣጥ ተገቢነት በመቃወም የኤርትራ ጦር በሰሜን ምዕራብ የነበረውን ግዙፍ ኃይሉን ወደ ደቡብ የአገሪቱ ክፍል እያሰፋ መሆኑን የኤርትራ ሚዲያዎች ዘገቡ። በኤርትራ ከባለፈው ወር ጀምሮ ነው ከፍተኛ የተባለ ወታደራዊ ዝግጅት እየተደረገ ሲሆን መካናይድ ጦሩም እየተንቀሳቀሰ እንደሚገኝ መረጃዎች እየጠቆሙ ነው የሚገኙት። በአሁኑ ሰዓት በኢትዮጵያ መንግስት በተለይም አብይ አህመድ በተለያየ ጊዜያቶች የሚሰጣቸው የተዛቡ መረጃዎች በዛም በኩል ጥንቃቄ እንዲያደርጉ እየተወሰደ ያለው እርምጃን አመላካች ነው ብለዋል። በሀገሪቱ በተላለፈው ወታደራዊ ትዕዛዝ መሰረት ከብሔራዊ ጦር ተለይተው የነበሩ ተጠባበቂ ወታደር ጭምር ሳይቀር በፍጥነት ጦር እንዲቀላቀሉ መደረጉም አይዘነጋም። ወታደራዊ እንቅስቃሴው ሀገሪቱን ሰሞኑን ከኢትዮጵያ ጋር በገባቸው የቃላት ምልልስ ጋር ተያይዞ ይሆናል የሚል እሳቤም ተገልጿል። ቻይና ለማንኛውም ጦርነት ዝግጁ ነኝ አለች። አሜሪካ በጦርነቱ ከሆነ ፍላጎቷ ለማንኛውም ጦርነት ዝግጁ ነኝ ስትል ነው የገለጸችው። የቻይናው ፕሬዚዳንት ዶናልድ ትራምፕ እየጨመረ የመጣውን የንግድ ዘርፍ ጭማሪ አጥብቃ የተቃወመች ሲሆን፣ ቻይና ማንኛውም አይነት ጦርነት ለመዋጋት ዝግጁ ነኝ ስትል ነው የገለጸችው። አሜሪካ አርፋ ማትቀመጥ ከሆነ ለሚነሳው ጥያቄ ናት ጦርነቶችን ቢመጡ ለመመለስና ለመከተል ምንም ችግር የለብኝም ስትል ነው የገለጸችው። በተለይም የቻይና መግለጫ ቻይናን እስካሁን በዚህ ጉዳይ ላይ ካሳያቸው ጠንካራ አቋም ከባዱ መሆኑ ነው የተገለጸው። አሜሪካ በበኩሏ በተመሳሳይ የቻይናውን አቋም በማንጸባረቅ አሜሪካም ለየትኛውም ጦርነት ምላሽ ለመስጠት ዝግጁ መሆኗን አስታውቃለች። እንደ ቢቢሲ ዘገባ ለሞት አምስት ወራት የቀረው የካንሰር ታማሚ በፕሬዚዳንት ትራምፕ የፖሊስ ኦፊሰርነት ሹመትም ተሰጠው። በዚህም ሹመት አሰጣት ብዙዎቹ ደስተኞች መሆናቸው ነው የተገለጸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለ13 ዓመታት የካንሰር ታማሚውን ታዳጊ የፖሊስ ኦፊሰርነት ሹመት በመስጠት የልጅነት ህልሙን እውን እንዲሆን ማድረጋቸው የዓለም ትኩረትም ስቧል። እጅግ ድንቅ ተግባር ነው ብለውታል። ዲጄ ዳንኤል የተባለው የ13 ዓመት ታዳጊ ህልሙ የፖሊስ ባለሙያነት ቢሆንም በ2018 ጀምሮ ባጋጠመው የብሬን ካንሰር ነው ህመም ምክንያት ሰባት ዓመት ከህመሙ ጋር በመታገል አሳልፏል የተባለው ለመሞት አምስት ወራት ብቻ እንደቀረው በዶክተሮች የተነገረው ታዳጊው በመጨረሻው ሰዓት የልጅነት ህልሙ እውን የሚሆንበትን የፖሊስ ባለሙያ ስራ በፕሬዚዳንት ትራምፕ ተሳቅቶለታል። ትራምፕ ከሰሞኑ በአሜሪካን ኮንግረስ ጋር ስብሰባ ንግግር ባደረጉበት ወቅት ነው ዲጄ ዳንኤል የአሜሪካን ሴክሬታሪ ሰርቪስ አባል እንዲሆን ሹመት ተሰጥቶታል፣ ያሉት የኮንግረሱ አባሉ በዕለቱ የዶናልድ ትራምፕን ውሳኔ በማድነቅና ለታዳጊው ድጋፍም ለማሳየት ከ30 ሰከንድ በላይ የቆየ ጭብጨባን በአዳራሽ ውስጥ ሰጥተዋል። በስብሰባው የአሜሪካን ሆስቴል ፖሊስ ዩኒፎርም በመልመስ በአዳራሹ ውስጥ መውጣቱ ታይቷል። ከጥቁር አሜሪካ ቤተሰብ የተገኘው ዲጄ ዳንኤል በሚቀጥሉ ጊዜያቶች የአሜሪካን ሴክሬታሪ ሰርቪስ አባል በመሆን ስራውን ይጀምራልም ተብሏል። ይህ በካንሰር ለሚሰቃዩ ሰዎች ተስፋ የሰጠ መባሉ ነው። ለሲኤንን ጠቅሶ ኤቢሲም የዘገበው በወቅቱ

በወጣቱ በኩል የተደረገውን በተመለከተ ብዙዎቹ እጅግ ደስታ ሰጥተውበታል። ይህንን የመሰለ ታዳጊ ወጣት ፕሬዝዳንቱ ማድረጋቸው እጅግ ጠቃሚና አስፈላጊ ነው ሲሉም ጠቅሰውታል። የፕሬዝዳንቱንም ውሳኔ ብዙዎቹ አድንቀውታል። ደቡብ ኮሪያ፣ የደቡብ ኮሪያ አየር ኃይል በስህተት የሀገሪቱን ዜጎች በቦምብ ደበደበ። በኤኤፍሲ 16 ተዋጊ በልምድ ወቅት የነበረ ስምንት ቦምቦች ንጽዋን ላይ መጣሉም ተነግረዋል። የደቡብ ኮሪያ ይህንን የተሳሳተ እርምጃ መውሰዱ በጣም አሳዛኝ ብለውታል። ብሎት የአየር ኃይሉ መግለጫ ከኤፍ 16 ከኤፍ 16 ተዋጊ ጄቶች የስልጠና ተልእኮ በማካሄድ እያለ ነበር ባልተለመደ ሁኔታ ኤምኬ ሰማንያ ሁለት የተባሉ ቦምቦችን በመኖሪያ መንደር ላይ መጣሉ ተረጋግጧል። የአየር ድብደባው ከሰሜን ኮሪያ 25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ላይ ሌሊት አስር ሰዓት ላይ እንደተፈጸመ ነው ጦሩ ያሳወቀው። ስህተት የተሞላበት ተግባርም ብለውታል። አምነስቲ ኢትዮጵያ፣ ሱዳንና ቱርክ ኤርትራን ስደተኞች በኃይል ከሀገር እንዲወጡ አድርጓል ሲል ከሰሰ። አምነስቲ ኢንተርናሽናል የተባበሩት መንግስታት ድርጅት የሰብአዊ መብት ሀምሳ ስምንተኛው የምክር ቤት ጉባኤ ላይ ቦምብ ባቀረበው መግለጫ ባለፉት ሶስት ወራት ብቻ ከስድስት መቶ በላይ ኤርትራውያን ስደተኞች በአስገዳጅነት ሁኔታ ከኢትዮጵያ ወደ ኤርትራ መላካቸውን ነው ያመለከተው። የኢትዮጵያ መንግስት እየወሰደ ያለው እርምጃ እጅግ የተሳሳተ፣ ዓለም አቀፉን የሰብአዊ መብት ጥሰት እየፈጸመም ሲል ነው የተቸበት። ይህ መሆን የለበትም። በተደጋጋሚ ጊዜያቶች በኤርትራ ላይ እየተወሰደ ያለው የህግ መጣስ ጉዳይ አሁንም እልባት ካልተሰጠው የኢትዮጵያ መንግስት እየፈጸመ ባለው ጉዳይ ላይ ተጠያቂ ሊሆን ይገባል ይገባልም ነው የተባለው። የኤርትራ ስደተኞች የሰብአዊ መብት አያያዝ በኢትዮጵያ ብቻ ሳይሆን በሌሎችም አካባቢዎች መከሰቱንም ተገልጸዋል። በተጨማሪም በአንድ መቶ 18 የሚጠጉ ኤርትራያን በግዳጅ ወደ ኤርትራ መመለሱን እንዲሁም ጥገኝነትና ከለላ የማገኙ ህጋዊ መብታቸው ጥሰቶች በሚል የሰብአዊ መብት ተሟጋቾች ድርጅቱን ወቅሰውታል። ይህ መታረም አለበት። በተደጋጋሚ ጊዜ በንፁሃን ሰዎች ላይ እየተወሰደ ያለው እርምጃ ተገቢነት እየሌለውም ሲሉ ነው የተቹት። የኢትዮጵያ መንግስት በተደጋጋሚ ጊዜያቶች ከተባበሩት ያለመንግስታት ድርጅት የሰብዓዊ መብት ተቋም የሚቀርብበትን ወቀሳም ለመቀበል ፈቃደኛ አለመሆኑም ተገልጸዋል። ይህ መታረም የሚገባው ጉዳይም ብለውታል ብዙዎቹ። ፖሊስ ሐኪሞች ጋር በደረገ ምርመራ አልማዞችን ሆድ ውስጥ መዋጡ ተረጋገጠ። 770 ዶላር የሚያወጡ የአልማዝና ጌጣጌጦችን የዋጠው ሌባ አሜሪካ ጃይተን ላርስ የ32 ዓመት ሲሆን ከሰሞኑ በፍሎሪዳ ውስጥ ባለ አንድ ቅንጡና ውድ የጌጣጌጥ መሸጫ ሱቅ ውስጥ በመግባት ነው። በአሜሪካ ሜጀር ሊግ ስካር እንደመጣ እና በኦላን ማጅስት ክለብ እንደሚጫወት ለጌጣጌጥ መሸጫ ይናገራል። ታዲያ የቲፍ አልማዝ መሸጫ ማዕከልም ግለሰቡን ወደ ቪአይ ክፍል ካስገቡት በኋላ የሚፈልገውን ጌጣጌጥ እንዲገዛ ምርጫ ያስቀመጡለታል። ለስርቆት የገባው ይህ ሰውም ወዲያውኑ የነበረውን የአልማዝ ጌጣጌጦች ከተቀመጡበት መስረቅ የጀመረው የጌጣጌጥ ሻጮቹ ሁኔታው ከተጠራጠሩ በፖሊስ ማሳወቃቸውን ተከትሎ ወዲያውኑ በስፍራው ይደርሱበታል። ማላገጥ እንዳይመስላችሁ የተረዳው ይህ ሰውዬም እያንዳንዳቸው 609 ሺህ ዶላር እና 160 ሺህ ዶላር የሚያወጡ ሁለት የአልማዝ የጆሮ ጌጦችን ውጧቸዋል። ወዲያውኑ ታዲያ ምርመራ ፖሊስ በስርቀት ወንጀል ጠርጥሮ ያሰረው ይህ ሌባ ባደረጉት ተጨማሪ ምርመራ ማዕድናቱ በሆድ ውስጥ መቀመጣቸው ተረጋግጦበታል። የስርቀት ወንጀሎቹን በመፈጸሙ ልምድ አለው የተባለ ሲሆን ከዚህ በፊትም 587 ሺህ ዶላር ዋጋ ያላቸው የአልማዝ ማዕድናትን ይሰርቆ እንደነበረ ነው ኤንቢሲ የዘገበው። እንዲሁም በኮሎራዶ ግዛት በፈጸማቸው ተደጋጋሚ ወንጀሎች ምክንያት አርባ ስምንት ጊዜ የእስር ማዘዣ ትእዛዝም ተላልፉባታል ይህ ልማደኛ ሌባ። ይሁንና በሌባው ሆድ ዕቃ ውስጥ የተገኙት አልማዞች በምን መልኩ ለባለቤቱ ሊመለሱ ይችላሉ የሚለው እስካሁን ምላሽ አልተሰጠበትም። ባለቤቶቹም ንብረታቸውን ይረከባሉ አይረከብም፣ የተረጋገጠ ነገር የለም። ክብራንት መልካቾቻችንና እና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሸው አጭራጭር ዜናዎች እነዚህ ንመስለው ነበረ። በቀጣይ ከሌሎች ዘገባዎቻችን ጋር እስከምንገናኝ ሰላም ጠና ስልኛልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት ዘውዱ መንግስት የነበርኩኝ ጠና ስትልኝ።